ሩሲያን የሚያስቆማት አልተገኘም። የፑቲንን ድል እያቀናጀ ያለው ባለገመዱ ድሮን። ዩክሬን አደገኛውን ድሮን አልቻለችም። ባለገመድ ድሮኖቹ ከሩሲያ ጎን ተሰልፈው አሁን ሙሉ በሙሉ የጦርነቱን መልክ እየቀየሩት ነው። ባለፉት ሁለት ሳምንታት በሩሲያና በዩክሬን መካከል ሰላም ለማምጣት እየተደረገ ያለው ጥረት ፍሬ አላፈራም። በዚህ መሀል ሩሲያ ካለፈው ጥር ወር ወዲህ እጅግ ወሳኝ የተባሉ ድሎችን እያገኘች ነው። አሁን ታዲያ ሩሲያ ዩክሬንን በማይገመቱ ስልቶች ማውደሟን ቀጥላለች። አሁን አንድ አደገኛ ባለጭራ ድሮን ከመቼውም ጊዜ በተለየ መንገድ ሩሲያን ድል እያቀዳጃት ነው። ዩክሬን እየተንቀጠቀጠችበት ድሮን ምን የተለየ ብቃትን ይዟል? ሰሞነኛ ይዳሰሰዋል። ሰላም የተወደዳችሁ የሰሞነኛ ቤተሰቦች ፑቲን በቀጥታ ትእዛዝ ሰጥተው ያሰሩት እጅግ ስኬታማ ዘመናዊ ድሮን ሩሲያን በየቀኑ ድል እያጎናጸፈ የዩክሬንን ከተሞች እያፈራረሰ ቀጥሏል በእርግጠኝነት መናገር የሚቻለው ታዲያ ለዚህ አደገኛ ድሮን ዩክሬን መፍትሄ ካልፈለገች በጦርነቱ መሸነፍ የማይቀር ነው ይህ ባይሆን እንኳን የሚደርስባት ጉዳት ቀላል አይሆንም ታዲያ እኛ በዛሬው ጥንቅራችን ዩክሬንን ስላንበረከከው ባለገመድ ድሮንና የሩሲያ ድል በጥልቅ እንዳሰሳለን በቆይታችን ታዲያ የሩሲያን ድንቅ ብልሃት የድሮኑን አደገኛነትና ድንቅ ብቃት ብሎም በ500 ዶላር የ10 ሚሊዮን ዶላር ታንክ የወደመበትን ሁነት እንቃኛለን። አብራችሁን ቆዩ።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 ባለጭራዎቹ ድሮኖች በሮዲኒስኪ ሰማይ። ሮዲኒስኪ የዩክሬን አነስተኛ ከተማ ናት። አይሆኑ ሆና ፈራርሳለች። እዚህም እዚያም አስፈሪ የባሩድ ሽታ ይሸታል። 250 ኪሎ ግራም የሚመዝነው ቦምብ የከተማዋ ዋነኛ የአስተዳደር ህንፃን አውድሞ ሶስት አነስተኛ የመኖሪያ ፎቆችን አፈርሷል። ከፍርስራሾች ውስጥ የማያቋርጥ ጭስ ሲወጣ ይታያል። በከተማዋ መውጫ ደግሞ የመድፍና የጥይት ድምፆች ይሰማሉ። ይህ ድምፅ የዩክሬን ወታደሮች ድሮኖችን መጥተው ሲጥሉ የሚፈጠር ነው። ያቺን ከተማ ያፈራረሳት ታዲያ በገመድ የሚመራው የሩሲያ አደገኛ ድሮን ነው። ሮዲኒስኪ ከፍተኛ ፍልሚያ ከሚካሄድባት ፖክሮቭስክ ከተማ በ15 ኪሎ ሜ ርቀት ላይ ትገኛለች። ሩሲያ ይህችን ሮድኒስኪ ከተማን ለመቆጣጠር ለወራት ሙከራ ስታደርግ ቆይታለች። ነገር ግን የዩክሬን ጦር ለረዥም ጊዜ የሩሲያ ወታደሮች ወደ ከተማዋ እንዳይዘልቁ መከላከል ችለው ነበር። በመጨረሻም ግን ሩሲያ የጦር ስልት ቀይራ፣ በመጀመሪያ ከተማውን ከመክበብ ወደ ከተማው የሚገቡ መጋቢ መንገዶችን ቆረጠች። አደገኞቹን ድሮኖችን ማሰማራቻቸው፣ በክር የምትያዘው ጭልፊት የሩሲያ ጦር አነጋጋሪ ብልሃት። ሩሲያ አስደናቂና ልዩ የሆኑ በክር ገመድ የሚያዙ ሰው አልባ ድሮኖችን ለውጊያ እየተጠቀመች እንደሆነ ይፋ ካደረገች ሰነባብታ ነበር። አሁን ግን ካሰበችውን በላይ ዘመናዊ ባለገመድ ድሮኖች ወሳኝ ድሎችን እያጎናጸፏት ነው። ድሮኖቹ ወደ 5መቶ ዶላር ዋጋ ብቻ የሚያወጡ ቢሆንም ድሮኖቹ ወደ 5 መቶ ዶላር ዋጋ የሚያወጡ ቢሆንም በተደጋጋሚ 10 ሚሊዮን ዶላር የሚያወጣ የዩክሬን ታንክን በማውደም ውጤታማና አዋጭነታቸውን አስመስክረዋል። ፕሬዚዳንት ፑቲን ባለፈው አመት እነዚህን ተመሳሳይ 14 ሚሊዮን ድሮ ሲሆን እንዲመረቱ አዘው የነበረ ሲሆን አሁን አብዛኛው የዩክሬን ከተሞች ሰማይ በባለ ጭራዎቹ ድሮኖች ተከበዋል። በዚህ የሩሲያና የዩክሬን ጦርነት ላይ የሰው አልባ ድሮኖች አስተዋጽኦ ቀላል የሚባል አይደለም። ከባለፈው አመት ጀምሮ ከወደ ሩሲያ አስደናቂ ባለገመድ ፈርስት ፐርሰን ቪው ድሮኖች የተገለጡ ሲሆን የፋይበር ኦፕቲክ ድሮን ጭራ ላይ በአስር ኪሎሜትሮች የሚቆጠሩ ገመድ ይጠመጠምባቸዋል። በሌላኛው ጫፍ ደግሞ ድሮኑን ከሚቆጣጠረው መሳሪያ ጋር ይገናኛሉ። ወደ ድሮኑ የሚመጣውም ይሁን ከድሮኑ የሚወጣው ቪዲዮ እና የቁጥጥር ሲግናል የሚተላለፈው በኤሌክትሪክ ገመዶ አማካኝነት እንጂ እንደ ሌላው ድሮን በሬዲዮ ፍሪኩዌንሲ አይደለም። ይህ ማለት በኤሌክትሮኒክ የመከላከያ ስርዓት የድሮኑን ጉዞ ማጨናገፍ አይቻልም ማለት ነው። በጦርነቶች ወቅት ድሮን በስፋት ጥቅም ላይ ሲውሉ ተዋጊ ኃይሎች በቴክኖሎጂ ድሮን መግታት የሚያስችል ስርዓቶችን ይጠቀማሉ። ታዲያ ሩሲያ የታጠቀችው የፋይበር ኦፕቲክ ድሮን ይህንን ስርዓት መና ያስቀረዋል። ይህ ደግሞ ለየት ያሉ አስደናቂ ጥቅሞች እንዲኖሩት አድርጓል። ዋጋውም እጅግ ርካሽ ሲሆን ውዶቹን የዩክሬንንና የኔቶን ታንኮች አመድ ማድረግ ችሏል። አስደናቂዎቹ ባለገመድ ድሮኖች የላቀ አቅም ያላቸው፣ በዋጋ ደረጃ ተመጣጣኝ የሆኑና ትልልቅ ታንኮችን ውጤታማ በሆነ መንገድ የሚያወድሙ ናቸው። ሩሲያ እንዴት የድሮን ጥቃት ላይ ትኩረት አደረገች? ሩሲያ በብዙ መንገድ ጦርነቱን ሞክራዋለች። ነገር ግን አብዛኞቹ መንገዶች ሁሉ ብዙ የወታደር ሕይወት የሚቀጥፉና ኪሳራ የሚያስከትሉ ነበሩ። ለዛም ነው ፊቷን ወደ ዘመናዊ ድሮኖች ያዞረችው። ሩሲያ ታዲያ ከሌሎች ሀገሮች በተለየ የመገናኛ ቴክኖሎጂ ላይ የሚሰራ የራዲዮ ኤሌክትሮኒክ ሚኒስትር መስሪያ ቤት ያላት ሲሆን የመንግስታዊ ተቋም በተለየ ሁኔታ አዳዲስ የመገናኛ ቴክኖሎጂዎች ላይና ሰው አልባ ድሮኖች ላይ በተለየ ሁኔታ ትኩረት አድርጎ ይሰራል። የእነዚህ ድንቅ ድሮኖች ዋና ጠንሳሽና ተቆጣጣሪ ደግሞ ይህ ተቋም ነው። ይህ ተቋም በፑቲን ትዕዛዝ ያሰራጫቸው ዘመናዊ ባለገመድ ድሮኖች ታዲያ ሩሲያ ጦርነቱ ላይ የተለየ የበላይነት እንድትወስድ አድርጓታል። ድሮኑ ምን ለየት ያደርገዋል? ባለገመድ ድሮኖች ለየት ያለ መቆጣጠሪያ ሲስተም ያላቸው ሲሆኑ እንደ ሌሎቹ ገመድ አልባና የቆዩትን ዋይርለስ ራዲዮ ፍሪኩዌንሲ የማይጠቀም ሲሆን የሚጠቀመው በምትኩ ፋይበር ኦፕቲክ የተሰኘ ብርሃን የሚያስተላልፍ ገመድ ነው። ገመዱ ድሮኑን በፍጥነትና ባልተቆራረጠ መልኩ ከአዛዦቹ ጋር የማገናኘት ሥራ ይሰራል። ታዲያ ፋይበር ኦፕቲክ ገመዱ አስደናቂ በሆነ መንገድ የድሮኑን የመቆጣጠሪያ ሲስተምና የመረጃ ማስተላለፍ ሂደቱን ያፋጥነዋል። በሌላ መንገድ ደግሞ ሌሎቹ ገመድ አልባ ድሮኖች ያለባቸውን በቀላሉ የመጠለፍ ችግር በእጅጉ የሚቀንስና በቀላሉ የማይጠለፍ ነው። ባለገመዱ ድሮን በተለየ ሁኔታ የላቀና የተሻሻለ ድሮን ሲሆን አሁናዊ ቀጥተኛ መረጃን ወደ ተቆጣጣሪዎች በፍጥነት አስተላልፎ ለውሳኔ ዝግጁ ያደርጋል። ድሮኑ ከውጊያ አገልግሎት በተጨማሪ ለውድድሮችና ለፊልም ቀረጻዎች መዋል የሚችል ሲሆን፣ በዚህ ዘርፍ ግን ስኬታማ መሆን የቻለችው ሀገረ ሩሲያ ብቻ ናት። ባለገመዱ ድሮን ጥራት ያለው መረጃ የሚያስተላልፍ የላቀ የመተጣጠፍ አቅም ያለውና ለሁሉም አገልግሎት እንዲውል ከስተማይዝ መደረግ ይችላል። በቀጥታ ድሮኑ የሚመለከተውን ምስል በቀጥታ ያለማቆራረጥ ለአዛዦቹ በማስተላለፍ እና ውሳኔ በመቀበል ማጥቃት ይችላል። ድሮኑ ለምን አደገኛ ሆነ? ድሮኑ የተሰራባቸው አስደናቂ ክፍሎች ድሮኑን አደገኛ እንዲሆን ያደረጉት ሲሆን የተሰራበት የውጭ ክፍል ቀላልና ጠንካራ ሲሆን የተሰራው ከካርቦን ፋይበር ሲሆን ቢመታ ወይም ቢጋጭ በቀላሉ አይሰበርም። ጠንካራ ብራሽለስ ሞተርስ የተገጠመለት ሲሆን ከፍተኛ ፍጥነትና ኤፊሽንሲ ይሰጠዋል። ፍጥነትና አቅጣጫ የሚቆጣጠሩ ክንፎቹ ባለ ሁለትና ባለ ሶስት ክንፍ ሆነው የሚሰሩ ሲሆን ሎ ሌተንሲ ካሜራዎችን የጠራ ሪል ታይም ቪዲዮ ለማስተላለፍ ይጠቀማሉ። በተጨማሪም የምስል አስተላላፊ ክፍል የመረጃና ግንኙነት መቀበያ ክፍሎችም አሉት። በተጨማሪም ጠንካራ ባትሪዎችም ይገጠሙለታል። ለየት ያለ የበረራ መቆጣጠሪያም አለው። ፍጥነቱ 160 ኪሎ ሜትር በሰዓት ሲሆን ከ2-10 ኪሎ ሜትር ርቀት ድረስ እንደ ገመዱ ርዝመት ተወስነው አገልግሎት ላይ ይውላሉ። አገልግሎት ላይ እስከ 20 ደቂቃ ድረስ አየር ላይ የሚቆዩ ሲሆን ክብደቱ ደግሞ ከ1 ኪሎ በታች ነው። ያልተጠበቀው ኪሳራ የ500 ዶላር ድሮን እንዴት የ10 ሚሊዮን ዶላር ታንክ አወደመ? ሩሲያ በዚህ 500 ዶላር ብቻ በሚያወጣ ባለገመድ ድሮን ከ10 ሚሊዮን ዶላር በላይ ዋጋ ያላቸው ታንኮችን አመድ እያደረገች ነው ከተመቱት የጦር ታንኮች መካከል ታዲያ ተፈላጊና ውድ የሚባሉ የአሜሪካና ጀርመን ታንኮች ይገኙበታል ሩሲያ ጦርነቱ ላይ የበላይነት እየተቆጣጠረች ያለችውም ታዲያ በዚህ በሌላኛው መንገድ ነው ዩክሬን ላይ ያልተጠበቀ ኪሳራ በማድረስ ሩሲያ 500 ዶላር በሚያወጣ ድሮን 10 ሚሊዮን ዶላር ዋጋ ያላቸው ታንኮችን ማውደሟ ሲገለጽ ጦርነቱን ሩሲያ ካሸነፈ ጽሁፎች ለአውሮፓ የደህንነት ስጋት ይደቅናል ለአውሮፓ የደህንነት ስጋት ይደቅናል በሚል የሰሜን አትላንቲክ ቃል ኪዳን ወይም ኔቶ አባል ሀገራት በተለያየ መንገድ ለዩክሬን አሁንም ያልተቋረጠ ድጋፍ በማድረግ ላይ ናቸው። በተለይም ዩክሬን የምድር ላይ ውጊያዎችን የበላይነት እንድትይዝ በሚል ከምዕራባውያን ሀገራት የተለገሱ ውድ የጦር ታንኮች ርካሽ ዋጋ ባላቸው ሰው አልባ አውሮፕላኖች ወይም ድሮኖች መምታታቸው ተገልጿል። የጀርመኑ ሊዮፓርድና የአሜሪካ አብርሃም ታንኮች ውጊያ ቀያሪ እንደሆኑ ቢገለጽም ሩሲያ በቀላሉ በዚህ ባለገመድ ድሮን እየመታቻቸው እንደሆነ ታውቋል። አሁን ባለንበት ዘመን የሚደረጉ የምድር ላይ ውጊያዎችን በበላይነት ለመቋጨት ይረዳሉ የሚባሉት እነዚህ ታንኮች ረካሽ በሆኑ ድሮኖች መመታታቸው ግርጣን ፈጥሯል። ሩሲያ 500 ዶላር ዋጋ ባላቸው ድሮኖች 10 ሚሊዮን የሚያወጣ የጦር ታንክን ከጥቅም ውጭ ማድረጓ ሀገራቱ ስለ ቀጣይ ውጊያዎች ቆም ብለው እንዲያስቡ መነሻ እንደሚሆንም ማቅጣጫ የሚጠቁም ነው። ዘመናዊ ውጊያ ቀያሪ የሚባሉ ታንኮች መሬት ውስጥ በተቀበሩ ፈንጂዎች ሲመቱ የሚታወቅ ቢሆንም ለዚህ መፍትሄ ተዘጋጅቶላቸው የነበረም ቢሆንም ለዚህ መፍትሄ ተዘጋጅቶላቸው የነበረ ቢሆንም በድሮን በቀላሉ መመታት መቻላቸው ለዩክሬን ድጋፍ እያደረጉ ያሉ ሀገራትን ግራ አጋብቷል። የፋይበር ኦፕቲክ ድሮኑ ጥቃትና የዩክሬን ምላሽ በእርግጥ ዩክሬንም እነዚህን ድሮኖች የመጠቀም ሙከራ እያደረገች ሲሆን ሁለቱም ሀገራት እነዚህን ኤፍፒቪ ድሮኖች ወደ ጦርነቱ በሰፊው ለማስገባት እያሟሟቁ ነው። ሩሲያ ይህንን ድሮን ከእኛ በፊት በተሻለ ሁኔታ መጠቀም ጀምራለች። እኛ ግን ገና በሙከራ ደረጃ ላይ ነን። የአይነቱ ድሮን ከተለመደው ድሮን ከፍታ በታች ዝቅ ብለን መጠቀም ላለብን ቦታዎች እንገለገልበታለን። ወደ ቤት ውስጥ ገብተን ኢላማዎችን ልንመለከትበትም ሁሉ እንችላለን ይላል የዩክሬን የድሮን ባለሙያ። ይህንን ድሮን ለማጨናገፍ መቀስ መታጠቅ አለብን እያሉ ይቀልዳሉ የዩክሬን ወታደሮች። በእርግጥ እነዚህ ባለገመድ የፋይበር ኦፕቲክ ድሮኖች እንከን አልባ አይደሉም ማለት አይቻልም። ፍጥነታቸው ዝግ ያለ መሆኑ የመጀመሪያው ችግር ተብሎ የሚጠቀስባቸው ነው። ሌላው ገመዳቸው ዛፍ ወይም ሌላ አካል ላይ ሊጠመጠም ይችላል። የሆነ ሆኖ ሩሲያ እነዚህን ድሮኖች በስፋት ጥቅም ላይ ማዋሏን ተከትሎ የዩክሬን ወታደሮች ከቦታ ቦታ ሲዘዋወሩ ከጦር ሜዳ የበለጠ እልቂት እየገጠማቸው ነው። የዩክሬን ወታደሮች ወደ ተመደቡበት ቦታ ሲጓዙ በድሮን እይታ ውስጥ ይሁኑ አይሁኑ ምንም የሚያውቁት ነገር የለም። ይህ ባለገመድ ድሮን የደቀነው ስጋት ወታደሮች በስምሪታቸው ቦታ ላይ ከሚገባው በላይ እንዲቆዩ እያደረገ ነው። በአንድ የስምሪት ቦታ እስከ 31 ቀን ቆይቻለሁ። ይህ የእኔ ረዥሙ ጊዜ ነው። ነገር ግን ከ90 እስከ 120 ቀን አንድ ቦታ ላይ የቆዩ ወታደሮች እንዳሉ ሰምቻለሁ። እነዚያ የፋይበር ኦፕቲክ ድሮኖች ከመምጣታቸው በፊት አንድ ቦታ ከሶስት እስከ ሰባት ቀን ነበር የምንቆየው፣ ይላል አንድ የዩክሬን ወታደር። ሩሲያ የጦርነት ስልት ለውጥ እያደረገች ነው። ቀደም ብሎ የሩሲያ ወታደሮች የሚያጠቁት በቡድን ነበር። አሁን አንድ ወይም ሁለት ሰው ነው የሚላከው። አንዳንዴ ሞተር ሳይክል ይጠቀማሉ። አልፎ አልፎም ሳይክል ሊጠቀሙ ይችላሉ። ይህ ማለት ደግሞ በአንዳንድ ቦታዎች በጦር አውድማ የሚደረጉ የፊት ለፊት ውጊያዎች እጅግ እየቀነሱ መጥተዋል ማለት ነው። ይህ ሁኔታ ሁለቱም ኃይሎች ወደፊት ለመገስገስ አስቸጋሪ እንዲሆንባቸው አድርጓል። ሩሲያ በቅርብ ጊዜያት ድል እያገኘች ቢሆንም ፖክሮቭስክ የምትገኝበትን የዶኔትስክ ግዛት ሙሉ በሙሉ መቆጣጠር በቅርቡ ወይም በቀላሉ የሚሳካላት አይደለም። ዩክሬን ወደኋላ እያፈገፈገች ነው። በትግሉ ለመቀጠል የጦር መሳሪያ ድጋፍ ትፈልጋለች። ይህ ጦርነት ወደ አራተኛው ክረምት የተሸጋገረ ነው። የዩክሬን የሰው ኃይል ከሩሲያ ጋር ሲነጻጸር ዝቅ ያለ መሆኑም ነገሮችን አስቸጋሪ አድርጎታል። የተወደዳችሁ የሰሞነኛ ቤተሰቦች፣ ለዛሬው ስለ ሩሲያ ድልና በገመድ ስለሚያዘው ድሮኗ የሰራንላችሁን ጥንቅር በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ስፈን ሰላም